በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሰአ ሙታን በአብ ኃይል ወስልጣን አሳሮ ለሰይጣን አጋዞ ለአዳም ሰላም እመዘሰ ኮነ ፍስሐ ወሰላም። የተከበራችው የእግዚአብሔር ቤተሰቦች እንደምን አደራችው? እንደምን ዋላችው? እንደምን ከረማችው? ዛሬ በዕለተ ቀዳሜ የምነበብ የጻድቁ አባታችን የአቡነ ሀብተ ማርያምን ገድል አብረን እናነባለን። አንድ አምላክ በሚሆን በሶስቱም ስም አምነን ክብሩ ረድኤቱ ይደርብንና በዕለተ ቀዳሚት የምንነበብ የአቡነ ሀብተ ማርያምን ገድል ማንበብ እንጀምራለን። ከቤቱ ከገባ በኋላ ጸሎቱን ይጸልይ በጀመረ ጊዜ ጸሎቱንም ሲጸልይ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ የብዙ ብዙ መላእክትን አስከትሎ ቅዱሳት አንስትን ካስከተለች ከእናቱ ከድንግል ማርያም ጋር ወደ አቡነ ሀብተ ማርያም መጣ። ዳግመኛም ጻድቃንም ሰማይታትም ሐዋርያትም ነቢያትም ተገለጹለት። አባታችን አቡነ ሀብተማርያም ያለበትን ቤት ብርሃን ተሞላ። ያን ጊዜ ይህን የሚያስፈራ ደንቅ ራእይ ባየ ጊዜ ደንግጦ ፈራ። ጌታችን ወዳጄ ሀብተ ማርያም ዘውትር የምሠራውን ሥራ ሁሉ እኔ ወዳጄ የምቀበለው ነው ብዬ በእውነት እነግረሃለሁ ብሎ በፍቅር አንድነት ተናገረው። ልጅህን የቀማህን ሰው ይቅር ስላልክ ባለ ዘመን ሁሉ ካንተን እንዳልለይ የለመንከኝን ሁሉ እንዳደርግል በማይታበል ቃሌ እምልልሃለሁ። እናንተም በእኔ ዘንድ በሰማይ አባታችሁ በአብ ዘንድ ይቅርታን እንድታገኙ የምታዝኑ የምትራሩ ሆኑ ብዬ በዓለም ሁሉ ዞሬ ያስተማርኩትን ስለ ፈጸም አመሰግንሃለሁ። ስለ እኔ አንተ በቀል ልገርለው ዘንድ ቸነፈርን በሰደድኩ ጊዜ አንተ ግን ልበሰፊ ነገር ኃላፊ ሆነ፣ በሽታውን ሳትፈራ ገብተ ጠየቅኸው ያንን ኃጢአተኛውን ሰው ኃጢአቱንም ይቅር ብለሃልና እኔም ስለዚህ በክብር ላይ ክብርን ባክል ላይ አክልን እጨምርልሃለሁ። እኔ የሰጠሁን ቃል ክዳን ተስፋ አድርጎ መጻፈ ገድልህን ለምጽፈው ለሚያነበው የተጻፈውንም ድህነት በሚገኝበት ስሙን በመንግሥተ ሰማያት በእውነት እጽፋለሁ። ሥጋህን ከተቀበረበት ቦታ በወዲያና በወዲህ ተከታትሞ የሥጋዊ የደማዊ ሰው ጸሎት ሁሉ ወደ እኔ እንዲያሳርጉ መላእክተ ብርሃንን አዛለሁ። በዛ የተደረገውን ይዞ አንተም ያከብረውን አከብረዋለሁ። አንተን የወደደ እኔንም መውደዱ ነውና የሰጠውን ቃል ክዳን አስቦ ለቤተ ክርስቲያን ቀብአ ዘይትን፣ ወይንን፣ እጣንን፣ ኅብስትን እስከ ቀዝቃዛ ውኃ ድረስ በአንተ ስም መባ የሰጠውን ሰው የወደደውን ሁሉ አደርግለታለሁ። በመንግሥተ ሰማያትም ከወዳጆቼ ከቅዱሳን ጋር ደስ አሰኘዋለሁ። ትርፋትህን በም የምናገር መጻፍህን የሚያነብ ወዳና ወዲ ሳይል በማድነቅ መጽሐፈ ገድልህን የምሰማ ለግልጽ ካንተ ጋር መንግሥተ ሰማያት እንገባ አድርገዋለሁ። አጥ ሰው ሁሉ በሃይማኖት አምኖ አቤቱ የአባታችን የአቡነ ሀብተ ማርያም ፈጣሪ ኃጢአታችንን ይቅር በለኝ ብሎ ያንተን ስም ጠርቶ ብለምነኝ ኃጢአቱን አስተሰርዩለታለሁ። አንተ ስለ ወደድከኝ፣ ንጹሕ ማደራ ስለሆንከኝ በዚህ ወራት እንዳንተ ያለ ንጹሕ ድንግል ልበሰፊ ነገር ኃላፊ ትሕትናን የያዘ ደግ አዋቂ ብልይ ታጋሽ የሆነ የለምና አለው። አንተ በተሰጠሃት ከሌሎች ጣዖታት ለይተ ስለ ወደድከኝ ብቻ አይደለም፣ እኔ ከሌሎች መነኮሳት ውድጄ ስለመረጥኩ ነው እንጂ ሳልፈጥር አስቀድሜ ውድጃ አለሁና ተፈጥረህም በእናት ማኅፀን ሳለ አክብረሃለውና ማደሪያዬም አድርጌያለውና ቅዱሳን መላእክቶችም የምትሻውን ይፈጽሙልህ ዘንድ አዛቸዋለሁ። ዘውትር ከአንተ ጋር ይኖራሉ፣ ካንተም አይለዩም። በሕፃንነት ወራ ሳለ በሌሊት ራእይ የተገለጽኩልህ እኔንን እንቢ በላቸው እንጂ ያንተ ያልሆነ እሸቱን ከልጆቹ ጋር አትብላ ስልህ ጌታዬ እሺ፣ ነገር ግን ስምህን ንገረኝ ብትለኝ ያን ጊዜ አልገለጽኩልህም ነበር ኋላ እነግርሃለሁ ብዬህ ነበርና፣ ዛሬ ግን የምነግርበት ቀን ስለደረሰ እነግራለውና ብሎ ያን ጊዜ የሰላሴን አንድነትና ሦስትነትን የሚያስረዳ አብይ ምስጥርን ነገረው። አቡነ ሀብተማርያምም የሰማውን ምስጥር ጽፎ አትሞ ከእርሱ ዘንድ በክብር አኖረው ይህም መጽሐፍ ለምስክርነት በሌላ ቦታ ተቀምጧል። ይህን ብንጽፍ ከነገሩ ብዛት የተነሣ መጻሕፍትን ቦታ ባልወሰነው ነበር። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ሰላምታ ከሰጠው በኋላ መልእክቶቹን የሚሻውን ታደርጉለት ዘንድ እንድትጐብኙት፣ እናንተም ለወዳጄ ለሀብተ ማርያም ቃል ኪዳን ግቡለት አላቸው። የመላእክት አለቃ ቅዱስ ሚካኤልም አቡነ ሀብተ ማርያምን የቸርነት መልአክ ሚካኤል፣ የይቅርታ መልአክ ሚካኤል፣ የማዳን መልአክ ሚካኤል ሆይ ብለ ስሜን ጠርተ በለመንከኝ ጊዜ አንተ ለመርዳትና ለማዳን ፈጥኜ ወደ አንተ እመጣለሁ አለው። ከቅዱስ ሚካኤልም በኋላ መጋቢ ደመና የሚሆን ሌላ መልአክ መጥቶ በስምአ ወልድ ወመንፈስ ቅዱስ ብለ ጸሎት በምትጀምርበት ጊዜ ልረዳ እመጣለሁና ስሜን በምስጋና ጎበኘኝ አለው። እንደዚህም ሁሉ ሰባቱ ሊቃነ መላእክት፣ አራቱ ጸወርተ መንበር ክሩቤል፣ 24ቷ አጥንተ መንበር፣ ካይናተ ሰማይ፣ አምላክን የወለደች መቤታችንም ሁሉንም እያንዳንዱ ስማቸውን እየለየ በጠራ ጊዜ በአንድነት የጎበኙት ዘንድ ቃል ኪዳን ገቡለት። ከዚህ ሁሉ በኋላ ፍቅር አንድነት ከአንተ ጋር ይኑር ብሎ ቡራኬውን ሰጠውና መፍቀረሰብ ሰብ ስለሆነ አፉን ስሞት ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር በምስጋና ወደ ሰማይ ያረገ አባታችን አቡነ ሀብተማርያምም ከፈጣሪው ከእግዚአብሔር የተሰጠውን ክብር እያደነቀ በጾም በጸሎት ተወስኖ ኖረ። ለእኛም ከተሰጠው ክብር እግዚአብሔር ለዘላለሙ ያድለን። ከተማርነው ከሰማ ነው ከጻድቁ አባታችን ከአቡነ ሀብተ ማርያም ገድል በተማር ነው መሰረት 30 60 መቶ ያማረ ፍሬ እንድናፈራ እግዚአብሔር አምላክ ቀድልን። የዛሬውን ጨረስ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ የዛሬውን በዚው አጠናቅቃለሁ። ወስባሀት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር ይቆየ። ከብሮ ታላቅ ነው፣ ጸጋው ልዩ ነው።